የአንድ ሰው ቤት ተቃጥሎ ሊሆን ይችላል ብላ እስካርሌት ስትገምት ቶሎ ሳይታወቅባት መኝታ ቤት ገብታ መተኛት እንደምትፈልግ ስትነግረን ነበር። ሀሜተኛዋ ሀኒ እስካርሌትን የቻለችውን ወንድ ሁሉ ስታራውጥ እንደነበረ ሽማግሌው ኬኔዲ እንኳን ሳይቀር ለማሽኮርመም ስትሞክር ሞክር ነበር። ሁሉንም አይነት ሀሜት እስካርሌት ሰምታለች። ወደ ቤቷ መሄድ እንዳለባት ስታስብ ደግሞ በሌላ በኩል አይ መሄድ የለብኝም ይልቁንም ቆይቼ ወሽምጣቸውን መቁረጥ አለብኝ። ለእናቷም ምንም ነገር እንደማትናገር ስካርሌት ስትነግረን ነበር። ቻርልስም ለስካርሌት በጥሞና ማፍቀሩን ሊነግራት ይገባ እንደነበር ሲጸጸት ሰምተናል። የስካርሌት አዲሱ እቅድ ደግሞ የቻርልስን የፍቅር ጥያቄ ተቀብላ ማግባትና ሀሜተኞችን ማሳፈር እንደሆነም ሰምተናል። ቻርልስ ከአንድ ወር በኋላ ጦርነቱ ተጠናቆ እንደሚመለስ ሲነግራት፣ ከዚህ በኋላ ምንም ወሬ ሳትፈልግ የተሻለ ነገር እየጠበቀች ነው ብለን ነበር። ክፍል 27 ትረካ ያቆመው ቀጣዩን ክፍል 28 ትረካ እንድታደምጡት በአክብሮት ጋብዘናችኋል። በቀስ ራሷን እየገዛች ቀስ በቀስ እየቀዘቀዘችና አእምሮዋንም እየሰበሰበች መጣች። በመላ ስሜቷ ላይ ጤዛና ጭጋግ እንዳረፈበት ሁሉ መንፈሷ ተረጋጋና ዘናለች። እንደገና ህይወት መስራት እንደገና መንቀሳቀስ አሰኛት። ይህኔ ደስደስ ያለው ሸግዬ ልጅ ብታገባው ምን አለበት? እንደማንም እንደምታውቀው ወንድ ጥሩ ልጅ ነው። ደሞስ ለምንስ ቢሆን ግድ አላት እንዴ? እሷ በጭራሽ ከእንግዲህ። ለምን ዘጠና ዓመት አትኖርም? ሁለተኛ ለምንም ነገር አትጨነቅም። እኔ ምልሽ ከዋድሃምፕተን የደቡብ ካሮላይና ሻለቃ ጦር ጋር ልሂድ ወይስ ከአትላንታ ከኬላ ጠባቂዎች ጋር ልሰለፍ መወሰን አቅቶኝ ነው እኮ። ጉድ አለች። እንደገና ዓይኖቻቸው መንገድ ላይ ተገናኙ። አታላዮቹ የዓይነ ሽፋሎቿ እንደተለመደው ጉድ ሰሩት። ቀና ደፋሉና አንደኛውን አነሁለው ጣሉት። እስካርሌት ትጠብቅኛለሽ? መቼም ያንኪዎችን ድራሻቸውን አጥፍተን እስክንመለስ ከጠበቅሽኝ ገነት እንደ ገባሁ ቆጥረዋለሁ። ለጥያቄው መልስ የምትናገራቸውን ቃላት በመጠበቅ ላይ ሳለ ከንፈሮቿ ከዳርና ዳር ወደ ላይ መለስ ቀልበስ ብለው ለፈገግታ ማኮብኮባቸውንና ማስጎምጀታቸውን እንዲሁም ጉንጮቿ ላይ ያጠሉትን ጥላ ለመጀመሪያ ጊዜ አስተዋልና እነዚህን መሳም ምን ማለት እንደሆነ አስበው ደህና አድርጎ ምራቁን ዋጠ። እጇ በላብ እንደ ራሰ እጅ ውስጥ ይላወሳል። አይ ለመጠበቅስ አልፈልግም አለችና ዓይኖቿን ከደነች። እጇን በጭብጡ ውስጥ እንደያዘ አፉን ከፍቶ ቀረ። በግንባሯ አየችውና፣ ምን ያለው ቁራሪት ነው በሞቴ ብላ አሰበች። በተደጋጋሚ አፉን ይከፍታል፣ ደሞ መልሶ ቃል ሳይወጣው ይዘጋዋል። ፊቱ ቀላ። ለመሆኑ ታፈቅኛለሽ? ምንም ሳይናገር ዝም ብሎ ያያት ጀመር። አንድ አዲስ የድንጋጤና የመሸበር መንፈስ ተጭኖታል። ምናልባት ወንድ ልጅ ሴትን እንዲህ ያለ ጥያቄ መጠየቅ አይገባውም ይሆናል። ሴት ልጅም ለእንዲህ ያለው ጥያቄ መልስ መስጠቷ የጨዋ ደንብ አይሆን ይሆናል። ቻርልስ ከዚህ ቀደም የዚህ ዐይነት ነገር አጋጥሞት ስለማያውቅና ልምዱ ስለሌለው አሁን ምን ማድረግ እንደሚገባው ጠፍቶታል። ጩኹ አለው። ሊዘፍንላትና ሊስማትም ከጅሎት ነበር። ሜዳ ሜዳውን እየሮጠ ላገኘው ሰው ሁሉ፣ ጥቁሩም ሆነ ነጭ፣ እንዳፈቀረችው ሊነግርም ፈለገ። እንዲሁ የሚያደርገው ቅጡ ጠፍቶታል። ብቻ ደግነቱ እጇ እጁ ውስጥ መኖሩ። እጇን በኃይል ጭምቅ ከማድረጉም የተነሳ ቀለበቷ ቆዳዋን ዘልቆ ስጋዋ ውስጥ ሊገባ ምንም አልቀረው። ቅርቡ ታገቢኝ የለ እስካርሌት አለች፣ በጣቶቿ የቀሚሷን እጥፋት እየነካካች እንደውም የእኛን ሰርግና የሜ... እንግዲህ አለች፣ በችኮላ አይኖቿን እንደ አንድ ነገር አጉረጥርጣ። ቻርለስ ሁለተኛ ስህተት እንደ ሠራ ታወቀው። እርግጥ ነው ሴት ልጅ የገዛ ራሷ የሆነ ሰርግ ትፈልጋለች እንጂ ወግ ማረግን እንደ ዳቦ ቆርሳ መካፈል አትሻም። እነዚህን እየደጋገመ የሚሰራቸውን ስተቶች እያየች እንዳላየች ማለፏ መቼም ደግነቷን የሚያሳየው አይ፣ ምነው ጊዜው ጨለምለም ያለ በሆንና ጭለማው ድፍረት ሰጥቶት እጆቿን እየሳመ ለማለት የሚፈልገውን ሁሉ አንድ ሳያስቀር በዘረገፈላት። ታዲያ ለአባትሽ መቼ ሽማግሌ ልላክ ቶሎ ብትልክ ይሻልሃል አለች መልስ ከሰጠች እየተጫነ ጣቷን ሊቆርጥ የደረሰውን ጨመቃውን እሷ ተው ከማለቷ በፊት ያቋርጣል ብላ ተስፋ አድርጋ ከተቀመጠበት ተስፈንጥሮ ተነሳ ለጥቂት ደቂቃ ክብር ካልገታው በስተቀር ሳሩን ሁሉ እየረጋገጠ ጥሏት የሚሮጥ መስሏት ነበር ንጹሕና የዋህ ልቡን አይኖቹ ላይ አንጠልጥሎ ፍንድቅድቅ ብሎ አይን አይኗን ያያታል። መቼም በህይወቷ ማንም ወንድ እንደዚህ ያለ የሌለ የማየት ኃይሉን እላዩ ላይ ሲጨርስ አይታታውቅም፣ ወደፊትም ሊያጋጥማት አይችልም። ያም ሆኖ ራሷን ከሱ አርቃ ዝም ብላ ስታስተውለው ጥጃ ይመስላታል። አሁኑ ነው ሄጄ አባትሽን እፈልጋቸዋለሁ አለ በፊቱ ሙሉ እየሳቀ ይቅርታ አድርጊልኝ ዲት በጭራሽ ልታገስ አልችልም ለእሷ ያለው የመውደድ ስሜት እየጠነከረ በመውጣቱ አንዴ የነገራትን ነገር ደግሞ ይነግራታል እሺ አለች በቃ እዚሁ እጠብቅሻለሁ በጣም ቅዝቅዝ ያለና ነፋሻ ነው ሜዳውን አቋርጦ ከቤቱ ጀርባ ሲዞር ከዓይን ተሰወረ። ከነፋስ ጋር ከሚጫወተው ዋርካ ስር ብቻዋን ቁጭ ብላ ቀረች። ከፈረሶቹ ማሰሪያ ቦታ በርካታ ሰዎች በፈረስ በፈረስ ሆነው እየተመሙ ነው። ኔግሮ ሎሌዎቻቸውም ከኋላ በፍጥነት እየጋለቡ ይከተሏቸዋል። የሙንሮ ቤተሰብ ልጆች ባርኔጣቸውን እያውለበለቡ አለፉ። ፎንቴኖችና ካልቨርቶችም ዋናው ጎዳና ገብተው እየጮሁ ይጋልባሉ። አራቱ የታርሌተን ልጆች የግቢውን ሜዳ እያቋርጡ በአጠገቧ ሲያልፉ ፕሬንት እማማ ፈረሶቹን ትሰጠናለች እኮ አለናም ቧረቀ። ሳሩ ሁሉ ደፋቀን አለ። ሁሉም ሄዱ። እሷ እንደገና ብቻዋን ቀረች። ያ ነጭ ሕንፃ ረዣዥም ምሰሶዎቹን አሰልፎ ከሷ እንደተኳረፈ ሁሉ ራቅ ብሎ ቆሟል። ከንግዲህ የሷ ገንዘብ አይሆንም። አሽሌ ሙሽራው አድርጓት ወደዚህ ከሷ ጋር የመምጣቱ ነገር አክትሟል። ወይኔ አሽሌ፣ ወይኔ አሽሌ እግዚአብሔር ይለ ምን አደረግኩኝ? ምን አጠፋውኝ? በውስጧ ከተደራረበው የቆሰለ ክብሯና የቀዘቀዘ ሐሞቷ ካብስር የሚፍለቀለቅ ስሜት አለ። አንድ ገና ለጋ ገና ወጣት ከከንቱነቷም ሆነ ሁሉን ለኔ ከሚል ስግብግብነቷ በላይ የሆነ ትኩስ ስሜት እየተወለደ ነው። አሽሌን ታፈቅረዋለች፣ እንደምታፈቅረው ደግሞ ታውቃለች። ይህንን ፍቅሩን ከጥቂት ደቂቃዎች በፊት ቻርልስ በኮረኮንቹ መንገድ ዞሮ ካይኗ ሲጠፋ አስታወሰችው። እንደዚህች እንዳሁኗ ቅጽበት ግድ ኖሯት፣ እንደዚህች እንዳሁኗ ቅጽበት ስራዬ ብላ አስባበት፣ እንደዚህች እንዳሁኗ ቅጽበት ያ ፍቅር በጽኑ ውል ብሏት በጭራሽ አታውቅም። እስካርሌት በሁለት ሳምንቶች ውስጥ ሚስት ሆነች። ከዚያ በሚቀጥሉት ሁለት ወራቶች ውስጥ ደግሞ የሙት ሚስት ሆነች። በእርግጥ ምንም ሳታስብበትና በጥድፊያ ባለ ትዳር ብትሆንም ወዲያው ከዚህ ከትዳር ሰንሰለት እፎይ ብላ ለመከላከል ቻለች። ዳሩ ግን እነዚያን ከትዳር በፊት የነበሩ የመዝናናትና እንደ ልብ የመጨፈር የምንግዴ ሕይወት መብትና ነጻነቷን መልሳ ለማግኘት አልቻለችም። ከሠርጓ ማግስት ቀጥሎ በነበሩት ወራት የባሏ መሞት ሐዘን ተከተለባት። በልቧ እፎ ያለች እንጂ በሌላ ወገን የከፋት ነገር ተፈጥሯል። የልጅ እናት መሆን ታክሎበታል። በአንድ ጀንበር ሚስት፣ በሌላ ጀንበር የሙት ሚስት፣ ደሞ በሌላ ጀንበር እናት። አመታት ካለፉ በኋላ እስካርሌት እነዚያን 1861 የሚያዝያ ቀናት ከነዝርዝር ውሎ አመሻሻቸው ለማስታወስ በጭራሽ አትችልም። ጊዜና ክንውኖቹ ሁሉ እንደ ሕልም እንደ ቅዠት እየተደራረቡ ያላንዳች እውንነት ወደ ተጨባጭ ምክንያት ብዥ እንዳለ ፊልም አልፈዋል። መቼም እስክትሞት ድረስ እነዚያ ቀናት በትዝታዋ መዝገብ ውስጥ ባዶ ገጽ ሆኖ ይቀራሉ። በተለይ ቻርለስ ለጋብቻ ሲጠይቃት እሺ ባለችበት ቀንና በሰርጋቸው ቀን መሃል ያለው ትውስታ ጭራሽ ጭልምልም ያለ ነው። ሁለት ሳምንት መቼም በሰላሙ ጊዜ እንኳን ጋብቻ ፍጥምጥም የማይደረግበት ጊዜ ነው። ከፍጥምጥም ወዲያ ደግሞ የአንድ ዓመት ወይም ቢያንስ ቢያንስ የስድስት ወር ሞቅ ያሉ ቀናት ተጠብቆ ነበር ጋብቻ የሚፈጸመው። ዳሩ ግን ደቡብ በእሳት በተያያዘበት ጊዜ በመሆኑ ድርጊቶች ሁሉ ንፋስ ተሸክሟቸው እንደሚነግዱ ሁሉ በከፍተኛ ፍጥነት ስለሚበሩ የጥንቶቹ ቀናት የእርጋታ ጉዞ ውበት ለዛው ሙጥጥ ብሎ ጠፍቷል። ያኔ ኤለን እጆቿን አጣጥፋ የረጋ ወተት ቅቤ ይወጣዋል እያለች ስካርሌትን በመምከር ደግማ ደጋግማ ነገሯኋን ሁሉ እንድታስብበት ሞክራ ነበር። ሆኖም ስካርሌት የእናቷን ልመና ሁሉ ጆሮ ዳባ ልበስ ብላ ሜዳ ፈሰሰችው። ማግባቱን አገባች፣ ያውም በአንድ አፍታ፣ በሁለት ሳምንት ውስጥ አሽሌ ከሰራዊቱ ጋር በተጠራ ጊዜ ለመሄድ እንዲያመቸው የሰርጉን ቀን ከበጋው መጀመሪያ ወደ ግንቦት መግቢያ ሲያዟዙረው እስካርሌት የሰርጓን ቀን ከሱ ሰርግ በፊት አደረገችው። ኤለን እምቢ ብላ ነበር። ነገር ግን ከዋደ ሀምፕተን ሻለቃ ጦር ጋር ወደ ደቡብ ካሮላይና ለመሄድ ቻርለስ በጣም በመጣደፉ፣ በአዲስ ፍቅሩም ግፊት በመወትወቱ፣ ጄራልድም ሁለቱን ወጣቶች በመደገፉ የተባለው ሰርግ እሷ በፈለገችው ቀን ለመሰረግ በቃ። ጄራልድም አንድም በጦርነቱ ትኩሳት ምክንያት አንድም እስካርሌት ጥሩ አቻ መልካም እኩያ ለመምረጥ በመቻሏ ተደስቶ የሰርጉን መፋጠን ይሁን አለ። ለዛውስ ጦርነቱ መጣሁ መጣሁ እያለ በሚፎክርበት ሰዓት በሁለት ፍቅረኞች መሃል ጣልቃ ገብቶ አርጎ አታርጎ የሚለው እሱ ማን ነውና ነው? ኤሌን ሌሎች የደቡብ ሴቶች እንደሚያደርጉት ሁሉ ተሟክታ ተሟክታ በመጨረሻው እጇን ሰጠች። ያ በእርጋታና በትርፍ ጊዜ የመዝናናት ወግ የተሞላው ዓለማቸው ግርግር በበዛበት ዝባዝንኬ ሕይወት በመተካቱ ልመናቸው፣ ጸሎትና ምክራቸው ሁሉ ከንቱ ቀርቶ እንደ ጎርፍ እየጠራረገ ከሚወስዳቸው ጠንካራ ንፋስ ጋር አብረው እንዲነፍሱ ተገደዱ። ደቡቡ በጉጉትና በጦርነት ስሜት ተሳክሯል። መቼም ጦርነቱን በአንድ ውጊያ ከፍጻሜ እንደሚያደርሱት ማንም ያውቃል። በዚህ ምክንያት እያንዳንዱ ወጣት በጥድፊያ ለጦርነት ይመዘገባል። ስለዚህም በጥድፊያ ለፍቅረኛው ቀለበት ያስራል። ቀለበት ያሰረው ደግሞ በአጭር ጊዜ ሰርጉን ይደግሳል። እንዲህ በቶሎ አቀለጣጥፎ ጋብቻውን ውል እያስያዘ ወደ ቨርጂኒያ ሄዶ ያንኪዎችን ድባቅ ለመምታት ልቡ ተነሳስቷል። በደርዘን የሚቆጠሩ ከጦርነቱ በፊት የሚፈጸሙ የጋብቻ ሥነ ሥርዓቶች ስላሉ ሰው ሁሉ ለመለያያ ለቅሶና ለሐዘን ምንም ጊዜ የለውም። ሴት ሴቶቹ ዩኒፎርም ይሰፋሉ፣ ካልሲዎች ይጠልፋሉ፣ የሚጠቀለሉ ፋሻዎችን ያዘጋጃሉ። ወንድ ወንዱ የሰልፍ ልምምዱንና ተኩሶም ተያይዞታል። ከአትላንታ በስተ ሰሜን ወደምትገኘው ወደ ቨርጂኒያ የሚሄዱ በሠራዊት የተሞሉ ባቡሮች በጆንስቦሮ እያቋረጡ እንደ ጉዲግ ተለተላሉ። ለሚሊሻው ዩኒፎርም ለማዘጋጀት በተመረጡ ሕዝባዊ ኩባንያዎች የተሰፉትን ደማቅ ቀይ፣ ውሃ ሰማያዊና አረንጓዴ ዩኒፎርሞች የለበሱ የተለያዩ ክፍሎች በደስታ ይተማሉ። አንዳንድ ትናንሽ ቡድኖች ደግሞ እቤት የተሰፉ ባርኔጣዎችን አድርገዋል። ሌሎች ከናካቴው ዩኒፎርም ያለበሱም አሉባቸው። ሁሉም ቢሆኑ በግማሽ ሥልጠናና በግማሽ ትጥቅ የሚጓዙ ናቸው። ነገር ግን በስሜት ተሞልተው ሊፈነዱ ከመድረሳቸው የተነሳ እየጮሁ ወደ ሽርሽር የሚሄዱ ይመስላሉ። እነዚህን ዘማቾች የሚመለከቱ ገና በዝግጅት ላይ ያሉ ወጣቶች ልምምዱን አገባደው ቨርጂኒያ ከመድረሳቸው በፊት ጦርነቱ አልቆ ጉድ እንዳይሆኑ ሰግተዋል። በዚህም ምክንያት ሰራዊቱን ቶሎ የማዝመት ተግባር በጣም በጥድፊያ እየተሰራ ነው። በዚህ የጦርነት ዝግጅት ጥድፊያ መሃል የስካርሌት ሰርግ ድግስ ደግሞ እየተጧጧፈ ነው። በዚህም ተብሎ በዚያ እሷ ራሷ እንኳ መቼ ተገባደደ ብላ ባላሰበችበት ሰዓት የኤለንን የሙሽራ ልብስ ከነቦዋሉ ለብሳ የአባቷን ክንድ ይዛ የታራን ደረጃ በከፍተኛ አጀብ ወርዳ በእንግዶች ጢም ብሎ ወደ ተሞላው አዳራሽ ገባች። ሁሉ ነገር ካለፈ በኋላም እንደ ሕልም ውል ውል የሚላት ግድግዳው ላይ የተሰቀሉት በመቶ የሚቈጠሩ የሚንቦገቦጉ ሻማዎች የእናቷ በፍቅር የተሞላ ፊትና በመጠኑ ደንገጥ ያላኳኋን እንዲሁም ጋብቻዋ የአብርሃም የሣራ እንዲሆን ስትጸልይላት በዝግታ ይንቀሳቀሱ የነበሩ ከንፈሮቿ፣ ጄራልድ በብራንዲና በኩራት ፊቱ በላብ ችፍ ብሎ ሴት ልጁ ገንዘብም መልካም ስምም ደህና ዘርም ያገባች መሆኗ ሲያስፈነድቀው፣ አሽሌይ ደግሞ ከደረጃዎቹ ግርጌ ክንዱን ከሜላኒ ክንድ ጋር እንዳቆላለፈ ቆሞ የሚታየው ትርኢት ነው። ባሽሌ ፊት ላይ የሚነበበውን ሁኔታ ስታይ የሚከተለው ሐሳብ መጣባት። ይህ እውነት ሊሆን አይችልም፣ ሊሆን አይችልም። ቅዠት ነው፣ ህልም ነው። አሁን ባላስበው ይሻላል እንጂ በዚህ ሁሉ ሰው ፊት ጩኸት ይለቀዋሉ። አይ አሁን በጭራሽ ለማሰብ አልችልም። ሌላ ጊዜ፣ ልቋቋም በምችል ጊዜ አስብበታለሁ። ሌላ ጊዜ፣ ሌላ ጊዜ፣ አይኖቹን ለማየት በማልችልበት ጊዜ አስብበታለሁ። ፈገግ ባሉትና በተሰበሰቡት እንግዶች መሃል ማለፉም ቢሆን ህልም የመሰለ ነገር ነው። የቻርለስ ሳምባ የመሰለ ፊትና የሚንቀጠቀጥ ድምፅ፣ የእሷ ቀዝቃዛና ግራ የተጋባ መልክ ይታያታል። በመጨረሻ እንኳን ደስ ያለሽ የመባሏ የመሳሟ የጥብስ ግብዣውና ዳንሱ ሁሉ እንደ ህልም ያለፈ ነገር ነበር። አሽሌ ጉንጯን ሲስማት የተሰማት ስሜት የሜላኒ አሁን በርግጥ እምነተኛ ትማማቾች ሆነን የሚል ለስላሳ ድምጽ፣ ይሄ ሁሉ እውን ያልሆነ ቅዠት ነበር። የቻርለስ አክስት ወይዘሮ ፒት ፓት ሃሚልተንን ከመቀመጫቸው ያስነሳቸው የስሜት ግንፋሎት እንኳን ሳይቀር የሰመምን መንፈስ እንደዋጠው ባዶ ህልምን የሚታያት ሊነጋጋ ሲል ዳንሱም ግብዣውም ሲገባደድ ታራንና የምስለኔውን ቤት አጨናንቀውት የነበሩት ከአትላንታ የመጡት እንግዶች በየአልጋው በየሶፋውና በየምንጣፉ ላይ ሲተኙ የጎረቤቶቹም ሰዎች ሁሉ በሚቀጥለው ቀን በአስራ ሁለቱ አርካዎች መናፈሻ ቦታ ለሚደረገው ሰርግ ለመዘጋጀት ወደየቤታቸው ሲሄዱና አካባቢው ሁሉ እርጭ ሲል ያ ሁሉ እንደ ህል እንደ ቅዠት የታየ ነገር ከገሃዱ ዓለም ጋር ተጋጨና እንደ መኪና መስታወት እንክትክቱ ወጥቶ ዱቄት ሆነ። አድማጮቻችን፣ የዕለቱ ትረካችን ይህንን ይመስል ነበር። በቀጣዩ ክፍል ትረካ እንጠብቃችኋለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል